ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንጀምሩ ጠይቃችኋለሁ። እርጅና የተፈጥሮ ሂደት ቢሆንም በአለባበስ ምርጫችሁ ምክንያት ከትክክለኛ እድሜያችሁ በላይ መታየት ሊኖር ይችላል፣ ግን በቀላሉ ልታስወግዱት የምትችሉት ነገር ነው። አለባበሳችን ስብህናችንን የአኗኗር ዘይቤያችንንና በራስ መተማመናችንን ከመናገራችን በፊት ይገልጻሉ። አንዳንድ የአለባበስ ምርጫዎች ሳታውቁት በእይታችሁ ላይ እድሜ ይጨምራሉ። ይህም እድሜ መጥፎ ስለሆነ ሳይሆን የተወሰኑ ቁርጦች ፒሶች እና ቀለሞች ጊዜ ያለፈበት ወይም የማያምር የእይታ ውጤት ስለሚፈጥሩ ነው። ፋሽን ወጣት፣ ትኩስና በራስ መተማመን እንዲሰማችሁ ሊያደርግ ይችላል። ነገር ግን የተሳሳቱ ምርጫዎች ወዲያውኑ በእይታችሁ ላይ አመታትን ሊጨምሩ ይችላሉ። ከዚህ በታች እድሜያችሁ ሊጨምሩ የሚችሉ የፋሽን ስህተቶችና ወጣት፣ ዘመናዊና ውበት ያለው ገጽታ የሚሰጧችሁ ዘመናዊ አማራጮችን ይዤላችሁ መጥቻለሁ። አንደኛ በጣም ሉዝ ወይም ቅርጽ የሌለው ልብስ መልበስ ሉዝ ልብስ የሰውነታችሁን ቅርጽ በመደበቅ ሰፊና ቅርጽ የለሽ እንድትመስሉ ያደርጓቸዋል። ልብሶቹ ወገብ፣ ትከሻ ወይም ዳሌ ላይ ቅርጽ ከሌላቸው አለባበሳችሁ የበለጠ የበሰለና ያረጀ እንዲመስል ያደርጋል። ምሳሌዎች ትልልቅ ረጅም ካርዲጋኖች፣ በጣም ሉዝ ማክሲ ቀሚሶች፣ ቅርጽ የሌላቸው ትልልቅ ቲሸርቶች፣ ወገብ የሚደብቁ አልባሳት ይጠቀሳሉ። በምትኩ ምን መልበስ እንደምችሉ እንመልከት። የሰውነታችሁን የተፈጥሮ መስመር በቀስታ የሚከተሉ ልብሶችን ምረጡ። ፊትድ የሆኑ ከላይ የሚለበሱ ልብሶች፣ ሃይዌስትድ ጅንሶች፣ ጂንሶች፣ የተሰፉ ሱሪዎች፣ አጫጭር ጃኬቶች፣ አጫጭር ካርዲጋኖች ወይም ቅርጽ ያላቸው ኮቶች ንጹህ ገጽታ በመፍጠር ወጣት እንድትመስሉ ያደርጓቸዋል። ሁለተኛ፣ ያረጁ ወይም የድሮ ዘመን ህትመቶች ፕሪንትስ ወይም ህትመቶች ያለባበሳችሁን ዘመን ያመለክታሉ። የተወሰኑ ህትመቶች ያረጁ ይመስላሉ እና ወዲያውኑ ለባሹን ያስረጁታል። ለምሳሌ ትልልቅ የአበባ ህትመቶች፣ ከባድ ፔስሊ ፓተርኖች ጥቃቅን የድሮ ዘመን አበቦች፣ የሚያብረቀርቁ ፖሊስተር ህትመቶች፣ የተዘበራረቁ ፓተርኖች ይገኙበታል። በምትኩ ምን መልበስ ትችላላችሁ? ዘመናዊ አነስተኛ ህትመቶች፣ መስመሮች ወይም ስትራይፕስ፣ ፖልካ ነጠብጣሞች ጂኦሜትሪክ ቅርጾች፣ ከመጠን በላይ ትላልቅ ያልሆኑ ለስላሳ አበቦች፣ ንጹህ የሆኑ ሶሊድ ቀለሞች ይጠቀሳሉ። ዘመናዊ ህትመቶች ትኩስና ፋሽኔብል የሆነ ስታይል ይሰጧቸዋል። ሶስተኛ ብዙ ሌየሮችን መልበስ ከፍተኛ መጠን ያላቸው ሌሮች ልብሶችን ከባድ የተዝረከረኩና ያረጃችሁ እንድትመስሉ ያደርጋሉ። ብዙ ሌሮች ብዙውን ጊዜ የሰውነት ተፈጥሯዊ ቅርጽን ይደብቃሉ። ለምሳሌ ረጅም ካርዲጋኖች፣ ብላውዝ፣ ሻርፕ፣ ሰፊ ጃኬቶች፣ ወፍራም ሹራቦች ይጠቀሳሉ። የተጨናነቁ የሚመስሉ ወፍራም ሌየሮች ያለ እድሜ ያረጃችሁ እንድትመስሉ ያደርጓቸዋል። በምትኩም ምን መልበስ እንደምችሉ እንመልከት። አንድ ስትሮንግ የሆነ ውጫዊ ልብስ ወይም ሌየር ምረጡ። ኮት፣ የጂንስ ጃኬት፣ ትሬንች ኮት ሊሆን ይችላል። ሳሳ ያሉና የሚያምሩ ሌየሮችን ተጠቀሙ። ከባድ ረጅም ካርዲጋኖችን በደንብ ካላስተካከሏቸው በስተቀር አስወግዷቸው። ወጣት ለመምሰል ከፈለጋችሁ ጥቂት ያልተዝረከረኩ ቅልብጭ ያሉ ሌየሮችን ተመረጡ። አራተኛ ረጅም ቅርጽ የሌላቸው ቀሚሶች ወገብ የሌላቸው ረጅም ቀሚሶች ሰውነት ቅርጽ የሌለው እንዲመስል በማድረግ የትልቅ ሰው ገጽታ ሊሰጡ ይችላሉ። ሰፊ ሸሚዝ ቀሚሶች፣ ሉዝ ማክሲ ቀሚሶች፣ ያለ ቅርጽ ቀጥ ብለው የሚወርዱ ቀሚሶች ይጠቀሳሉ። በምትኩ ምን መልበስ እንደምችሉ እንመልከት። ኤላይን ቀሚሶች፣ የጂንስ ቀሚሶች፣ የሚታሰሩ ቀሚሶች፣ የሼፕ ቀሚሶች፣ ሚዲ ርዝመት ያላቸው ቀሚሶች። ብቻ ማንኛውም ቀሚሶች ሆነው ወገባችሁን ዲፋይን የሚያደርጉ ቀሚሶች ከሆኑ ተመራጮች ናቸው። እነዚህ ስታይሎች ቅርጻችሁን የሚያጎሉ እና ወጣትነትን የሚያላብሱ ናቸው። አምስተኛ የድሮ ፋሽን ጫማዎች ጫማዎች የእናንተን ገጽታ ሊሰሩት ወይም ሊያበላሹት ይችላሉ። ጊዜ ያለፈባቸው ወይም ትላልቅ ወፍራም ሶል ያላቸው ጫማዎች ወዲያውኑ በገጽታቹ ላይ ዓመታትን ይጨምራሉ። እድሜ የሚጨምሩ ጫማዎች ትልልቅ ማዘር ስታይል ሳንድልስ የሚባሉት፣ የድሮ ስታይል ያላቸው ሎፈሮች፣ ክብ ጫፍ ያላቸው ፍላድ ጫማዎች፣ በጣም ጠባብና አጫጭር ተረከዝ ያላቸው ጫማዎች፣ ያረጁ ቡት ጫማዎች ይገኙበታል። በምትኩ ምን በልበሰ እንደምችሉኔ ሾጣጣ ወይም ካሬ ጫፍ ያላቸው ፍላድ ጫማዎች፣ ስሊንግ ባክ ጫማዎች፣ ባሌ ፍላድ ጫማዎች፣ ንጹህ ነጭ ስኒከሮች ወይም ታይኒ ስኒከሮች፣ የሚያማምሩ አንክል ቡት ጫማዎች፣ ትሬንዲ ስታይል ያላቸው ጫማዎችን ምረጡ። ዘመናዊ ቅርጽ ያላቸው ጫማዎች የእናንተን አለባበስ ወጣትነት እንዲኖረው ያደርጋሉ። ስድስተኛ፣ ከባድ ያረጁ ጌጣጌጦች። ከባድ ጌጣጌጦች በተለይ ከቀላል ልብሶች ጋር ሲጣመሩ የድሮ ፋሽን ሊመስሉ ይችላሉ። ምሳሌዎችን እንመልከት። በጣም ትላልቅ የአንገት ጌጦች፣ ወፍራም ወርቅ የሚመስሉ ሰንሰለቶች፣ ከመጠን በላይ ትልልቅ ጉትቻዎች ይጠቀሳሉ። በምትኩ ምን ማድረግ እንደምችሉ ኔ አነስተኛ ጌጣጌጦች፣ ትንንሽ የወርቅ ወይም ወርቃማ ጉትቻዎች፣ ቀጭን የተደራረቡ የአንገት ጌጦች ቀላል የጆሮ ጌጦች፣ ቀላል የጣትና የእጅ ጌጣ ጌጦች ፊታችሁን ወጣትና ንጹህ እንዲመስል ያደርጉታል። ሰባተኛ በትክክል ለሰውነታችሁ ፊት የማያደርጉ ልብሶች። ፊት ሁሉም ነገር ነው። በጣም ጠባብ ወይም በጣም የላሉ ልብሶች የሰውነታችሁን ገጽታ ይለውጣሉ፣ እድሜ የሚጨምሩም ናቸው። ወደ ታች የሚስቡ ልብሶችን፣ ወደ ታች የወደቁ ሱሪዎች፣ በጣም ረጅም የሆኑ እጅጌዎች፣ ወገብ ላይ በጣም የላሉ ቀሚሶች ይገኙበታል። በምትኩ ምን መልበስ እንደምችሉ እንመልከት። ዋና ዋና ልብሶችን ኮቶች፣ ጂንሶች፣ ቀሚሶችን ምረጡ። የሳይዝ ችግር ካለባቸው አስጠብቧቸው። ትክክለኛ መጠን ያለው ትከሻና ወገብ ላይ ፊት የሚያደርጉ ልብሶችን ምረጡ። ፊት ሁልጊዜ ወጣትነትን ያሳያል። ስምንተኛ በጣም ኮንሰርቫቲቭ ወይም ትራዲሽናል ስታይል አለባበሶች። ሞደስት አለባበስ የምትወዱ ከሆነ ስለ ፕሮፖርሽን ማወቅ አለባችሁ። ከላይ የተገለጠ ነገር የምትለብሱ ከሆነ ከታች ረጃጅም ነገሮችን ልበሱ። ከታች አጭር ነገሮችን የምትለብሱ ከሆነ ከላይ ሸፈን ያሉ አልባሳትን ልበሱ። በጣም መደበኛ ባህላዊ ወይም ከባድ የሚመስሉ ልብሶች ወጣት ብትሆኑም እንኳን የበሰለ ገጽታ ሊሰጧችሁ ይችላሉ። ረጅም ቀሚሶች ከሰፋፊ ብላውዞች ጋር መልበስ፣ በጣም መደበኛ አይነት ልብሶችን ለዘውትር መልበስና ቅርጽ የሌላቸው የድሮ ፋሽን ኮቶችን መልበስ ይጠቀሳሉ። በምትኩ ዘመናዊውን ከድሮች ጋር አዋህዱ። ወጣትነትን የሚያሳዩ እንደ ስኒከር፣ አጭር ጃኬቶች፣ ቀላል ጌጣጌጦች የመሳሰሉ ነገሮችን ጨምሩ። ግቡ ሚዛናዊነት ነው፣ የሚያምር ግን ዘመናዊ ሉክ መፍጠር ይኖርብናል። ዘጠነኛ ያረጁ ልብሶችን መልበስ በጣም ፋሽን የሆነ ልብስ እንኳን ያረጀና የደከመ መስሎ ከታየ እድሜያቸውን ይጨምራል። ፌድ ያደረገ ጨርቅ፣ የተላላጡ የአንገት መስመሮች፣ የላሉ ስፌት ክሮች፣ ቢጫ የሆኑ ነጭ ሸሚዞች፣ የተቀደዱ አንገቶች ወይም እጅታዎች ይሆናሉ። እነዚህ ጥቃቅን ዝርዝሮች ድካምን፣ ቸልተኝነትን ስለሚያሳዩ ያረጃችሁ እንድትመስሉ ያደርጓቸዋል። ወጣትነትን የሚያሳዩ አማራጮች፣ መሰረታዊ ልብሳችሁን ንጹህና አላማ ያለው አድርጉት። ያረጁ ነገሮችን በጊዜው ተኩ። ልብሶቻችሁ ንጹህና ቀጥ ያሉ እንዲሆኑ ተኩሷቸው። ለረጅም ጊዜ የሚቆዩ ከፍተኛ ጥራት ያላቸውን ጨርቆች ምረጡ። ፍሬሽነት ከወጣትነት ጋር እኩል ነው። አስረኛ ለረጅም ጊዜ ተመሳሳይ ስታይል መከተል። ቁምሳጥናችሁን በፍጹም የማታዘመኑ ከሆነ ሰዎች ከስታይላችሁ እድሜያችሁን ሊገምቱ ይችላሉ። ፋሽን ይለወጣል። ያረጁ ፋሽኖችን መልበስ እናንተን ያስረዳሉ። በምትኩ ምን ማድረግ እንደሚቻል እናውራ። በየዓመቱ የልብስ ማስቀመጫዎቻችሁን አድሱ። አዳዲስ ፋሽን ልብሶችን ከቆዩ ልብሶች ጋር አዋህዱ። አዳዲስ ዲዛይን ያላቸውን የልብስ ቅርጾች ሞክሩ። ሁልጊዜ ስኪኒ ጂንስ፣ ሸሚዝ የምትለብሱ ከሆነ ዋይድ ሌግ ሱሪዎችን ዘመናዊ ጅንሶችን፣ ቶፖችን ቀላቅላችሁ ለመልበስ ሞክሩ። ትንሽ ማሻሻያ ትልቅ ለውጥ ያመጣል። የመጨረሻ ማጠቃለያ፣ ወገባችሁን ቅርጽ የሚያሳዩ የሰውነታችሁን ቅርጽ የሚመጥኑ ልብሶችን ልበሱ። አክሰሰሪዎችን ቀላል አድርጉ። ዘመናዊ ጫማዎችን ዘመናዊ ጫማዎችን፣ ንጹህ መስመርና ቅርጽ ያላቸውን ልብሶች፣ ትኩስና ቆንጆ ቀለም ያላቸውን ልብሶች ምረጡ። ከባድ የሚመስሉ ልብሶችን አስወግዱ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህም ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳረሱ፣ የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይም በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።